ተዘጋጁ። ቅጣቱ ይሄ ይመስላል። ይኸውልሽ ማፈር ተብሎ ነው የሚጨርስ አንዳንድ ፍሬ ነው የምትጀምሩት። አንድ አንድ ለመጀመር እጅሽን ነው አንድ አንድ ሁለት ሶስት ጀምሮ ብሎ አንድ ንድ አንድ ንድአንስቶ ይበላሉ። ቅጣቱ የተሸነፈ ሰው ሁለት ብርጭቆ ጣጥቶ ይሮጣል አስር ጊዜ። እያየሽ ሁለቱም ያነሳ ሰው ያው ቤት ይነግርሻል። ደብር እያየሽ ነው